በእግዚአብሔር ሰው እዚህ በፊት መጀመሪያ ቀን እዚህ ጋር መቶ ብር ነበር እጄ ላይ ያለችኝ። እሷ መጥቼ ዘርዝሩ ሲባል ማታ ፕሮግራም ላይ ነበረ። እዚ እሷን ስዘራ በወቅቱ ምንም የለኝም ነበረ። ያው ያቺን መቶ ብር መጣሁና እዚህ ጋር ወጥቼ ዘራሁኝ። አሁን ዘርቼ ገባሁኝ። ገብቼ በሶስተኛው ቀን ስልክ ተደወለ። ተደውሎ የረሳሁት ነገር አረ ይሄ ነገር እንዲሆኗል አሉኝ። ሲሉኝ እሺ ያልኩኝ እኔ ረስቸዋለሁ ለስድስት ዓመት ምናምን ማለት ነው በቃ ብዬ ትቸዋለሁ። ግን የእግዚአብሔር ሰው ምናለኝ እዚህ ጋር ስዘራ ጸለየልኝ ከዛን የረሳሹ የከደንሹ በቃ አበቃ ባልሹ ጉዳይ ላይ እግዚአብሔር መጥቷል። ነገርሽ እየተሰበሰበ አንቺ የጣልሹ ነገር እየተሰበሰበ ወደጅሽ ይመጣል አለኝ። አሚን ብዬ ተቀምጬ ተቀብዬ ተቀመጥኩኝ ማለት ነው። የሆነ ስራ ውድድር ወጣ፣ ዶክመንት ነበር እየመጣሁት እየ መጥቼ አሁን እኔ እጁን ጭኖ እንዲጸልልኝ የፈለግኩት ላው ላይ ማለት ነው። እሱ ግን እንደዚሁ ሆናል ነው ያለኝ አሁን ሲለኝ ውስጤን ቅራ ነው። ለምን እጁን ጭኖ አልጸለየልኝም? እውነት አንድ ነገር በዚህ አጋጣሚ እነግራችኋለሁ። ቃል ከወጣ ወጣ ነው። ቃል ከወጣ አሚን ብላችሁ ከልባችሁ ልባችሁን ከፍታችሁ እንድትቀበሉ በዚህ አጋጣሚ እናገራለሁ፣ ለጉባኤው ማለት ነው። እና እኔ ቅር አለኝ። ቅር ሲለኝ ከዛን ያን ፈተና ሄጄ ተፈተንኩኝ። አሁን ስፈተን ተጠባባቂ ላይ ነበር ያደረጉኝ። ግን እግዚአብሔር ለቃሉ ታማኝ ስለሆነ ለሽ ምን እንደሆነልሽ ስምሽም ሁሉ ተናግረሽ መስክሪ እስቲ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። የረዳን ጌታ ስሙ ይባረክ። እቺን ሰዓት የሰጠን ጌታ ስሙ ይባረግ። እስኪ ሁላችሁም ይሄን ጌታ አመስግኑ። ስሜ ብርሃንያን በሱ ይባላል። እዚሁ ነኝ የዚሁ ቤተ ክርስቲያን ልጅ ነኝ እና እግዚአብሔር ያደረገልኝ ነገር ለእኔ መልካምን አድርጎልኛል። የተረሳውን የረሳሁትን እግዚአብሔር ደግሞ ሰብስቦ እያመጣልኝ ስለሆነ ነው። ጌታ ስሙ ይባረግ። በእግዚአብሔር ሰው እዚህ በፊት መጀመሪያ ቀን እዚህ ጋር መቶ ብር ነበር እጄ ላይ ያለችኝ እሷ መጥቼ ዘርዝሩ ሲባል ማታ ፕሮግራም ላይ ነበረ እዚህ እሷን ስዘራ በወቅቱ ምንም የለኝም ነበረ ያው ያቺን መቶ ብር መጣሁና እዚህ ጋር ወጥቼ ዘራሁኝ። አሁን ዘርቼ ገባሁኝ ገብቼ በሶስተኛው ቀን ከዛን ስልክ ተደወለ። ተደውሎ የረሳሁት ነገር አረ ይሄ ነገር እንዲሆነዋል አሉኝ። ሲሉኝ እሺ ያልኩኝ እኔ ረስቸዋለሁ። ለስድስት ዓመት ምናምን ማለት ነው በቃ ብዬትቸዋለሁ። ግን የእግዚአብሔር ሰው ምናለኝ እዚህ ጋር ስዘራ ጸለየልኝ። ከዛን የረሳሹ የከደንሹ በቃ በቃ ባልሽው ጉዳይ ላይ እግዚአብሔር መጥቷል፣ ነገርሽ እየተሰበሰበ አንቺ የጣልሽው ነገር እየተሰበሰበ ወደ እጅሽ ይመጣል አለኝ። አሚን ብዬ ተቀምጬ ተቀብዬ ተቀመጥኩኝ ማለት ነው። በገባው በሶስተኛ ቀን ነው ይሄ የሆነው። ለዚህ ጌታ አመስግኑልኝ። አሁንም ደግሞ እንትን ነበረ የሆነ ስራ ውድድር ወጣ። አሁን ሲወጣ ዶክመንት ነበር እየ መጣሁት እየ መጥቼ አሁን እኔ እጁን ጭኖ እንዲጸልይልኝ የፈለግኩት ላው ላይ ማለት ነው፣ እሱ ግን እንደዚህ ሆናል ነው ያለኝ። አሁን ሲለኝ ውስጤን ቅራ ነው ለምን እጁን ጭኖ አልጸለየልኝም እውነት አንድ ነገር በዚህ አጋጣሚ ነግራችኋለሁ ቃል ከወጣ ወጣ ነው ቃል ከወጣ አሚን ብላችሁ ከልባችሁ ልባችሁን ከፍታችሁ እንድትቀበሉ በዚህ አጋጣሚ ይናገራለሁ ለጉባኤው ማለት ነው እና እኔ ቅር አለኝ ቅር ሲለኝ ከዛን ያን ፈተና ሄጄ ተፈተንኩኝ አሁን ስፈተን ተጠባባቂ ላይ ነበር ያደረጉኝ ግን እግዚአብሔር ለቃሉ ታማኝ ስለሆነ ጠሩኝ ገባሁ አለፍኩ እስቲ አሜን ነው ሆኗል። ስፒከር አለሽ እንዲሁ ነው ሆኗል ስትለኝ፣ እኔ እጅህን ጭነህ እንድጸልይልኝ ነው የፈለኩት። ዶክመንቴ ላይ ግን አልጫንክም። እንድችው አንድ ቃል ብቻ ነው ይሄ ሆኗል አልከኝ። እንዴት ለምን አልጸለይልኝም እጁን ጭኖ ብዬ እኔ ቅር ብሎኛ ያችን ቅር ስላለኝ ተጠባባቂ ላይ ያስቀመጠኝ ግን ግን እግዚአብሔር የተናገረውን ስለማጥፍ ለቃሉ ታማኝ ስለሆነ እነይ ተብዬ በክብር ተጠራሁኝ፣ አለፍኩ። ስራዬን ጀምር ያለው ጌታ ስሙ ይባላል። ሀሌሉያ። ታምናለህ? ታምናለህ? ሆነዋል። አሁንም ደግሞ የዛሬ ሳምንት ያላችሁ አላችሁ፣ እዚሁ ስፍራ ላይ ከዛን የእግዚአብሔር ሰው ከዛ ጋር ጠርቶ አስነስቶኝ እዚህ ጋር አምጥቶኝ እንዲህ አለኝ ሰላሳ ስድስት ሺህ ብር ተለቀቀ አለኝ። እኔ 36 ሺህ አይደለም ረስቼዋለሁ በወቅቱ እኔ ያቺ 40 ሺህ ምናምን እና ከዛ የበለጠው ነው እያስታውስ ያልኩሽ ያለሁት ማለት ነው እኔ አሁን ማየው አለኝ ቶሎ ሚለቀቅ 36 ሺህ አለኝ ከዚህ ለኛል ለካ ተቆርጦ ወደ እጄ ሲመጣ እንደዛ ነው የሚሆነው አዎ እግዚአብሔር ሰው ልክ ነው አልኩ ስለው አንቺም ረስተሻል አለኝ አዎ ልክ እሺ አካውንት አልተላከልሽም አልገባልሽም አይ አልገባልኝም በቃ እኔም አሁን እሺ ነገ ሰኞ ጠብቂ አለኝ ሰኞ ሶስት ሰዓት ላይ በማግስቱ ወደ እጄ ገባ

ከነገ ሰኞ ጀምሮ በህይወት ላይ ተአምራት ይሆናል፣ አሜን። በስራ ቦታ ተአምራት ይሆናል፣ አሜን። በምታገለግሉ አግሎ ተአምራት ይሆናል፣ አሜን። አይወዱም፣ ግን ሰባ ስምንት ሰዎች አይወዱም፣ ግን ያለልክ ከፍ ከፍ የምትሉበት ጊዜ ደርሷል። ገባ ነው፣ ገባ እኔ ምለው በዚህ አጋጣሚ አንድ ነገር አለ። እዚህ ዘር ስንባል በኪሳችን ያለውን በእውነት እንዳንሰስት፣ ለምን እግዚአብሔር በጥፍ በምርኮ የሚመጣ አምላክ ስለሆነ። እኔ የተረሳውን ነው እኔ የጣልኩትን ነው እግዚአብሔር ሰብስቦ እያመጣልኝ ያለው በአሁን ሰዓት። ይሄ ብቻ አይደለም፣ ገና ደግሞ በትልቅ ምስጋና አቆማለሁ። በቅርብ ጊዜ የሚመጣ ነገር ስላለ አሁንም ጌታ ደግሞ መልካም ነገርን ስለሚያደርግ አሁንም እግዚአብሔር ለቃሉ ታማኝ ነው፣ ነገሬን ይሰራል። እኔም በምስጋና አሁንም እቆማለሁ በዚህ ስፍራ ላይ። አጨብጭቡ ለጌታ እስቲ አሜን። እነሱ ምንድን ነው? ይሄ አስራት ነው። አስራቴን እየመጥቻለሁ ጌታ ሆይ ጌታ ለወንዴ